ሰበር ዜና ሰኔ 13 2017። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራ አለው። የፋኖ ኃይሎች በውስጥ አርበኞች በኩል ከአዲስ አበባ ፍንጫ ስር ሸኖ መውጫ በኮቱ መስመር ላይ መብረቃ ጥቃት ሰነዘሮ ሁለት የአገዛዙ ኦራል መኪና ሰራዊት የጫነ ዶጋምድ ሲደረግ ፊልም በሚመስለው ኦፕሬሽን የፋኖ ኃይሎች እዛው መከላከያ ውስጥ ባሉ የውስጥ አርበኞች በኩል ከፍተኛ ድል ያስገኘላቸውን ኦፕሬሽን ሰርተዋል። በሀያ መኪና ተጭኖ የአገዛዙ ወታደር ከሸኖ ወደ ሀገረ ማርያም እየወጣ ባለበት የፋኖ አባላቱ ሁለቱን ኦራሎች እየነጠሉበት መንገድም የአብይ አህመድን መንግስት አስደንግጧል። በኦሮሚያ በአዲስ አበባ ፍንጫ ስር የፋኖ የውስጥ አርበኞች የሰሩት ሀገር ጉዲያስ ባለን ኦፕሬሽን ዝርዝር መረጃ ይዘንበታል፣ እናስደምጣቸዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጠናክሮ ቀጥሏል። በአራቱም የአማራ ግዛቶች የአገዛዙ ጦር በአማራ ፋኖ ብሔራዊ ኃይል ከፍተኛ ምት እየደረሰበት እንደሆነም ተሰምቷል። የአገዛዙ ሁለት ምሽጎች በጎንደር ሲሰበሩም የፋኖ ኃይ ዘልቆ በመግባት የአገዛዙን ጦር ድባቅ መተውታል። በሌላ በኩል በጎጃምም ከባድ ውጊያ ሲደረግ የአገዛዙ ጦር ከፍተኛ ሽንፈት አስተናግዷል። ከፍተኛ አመራሮችንም ስጋት ላይ የጣለ ኦፕሬሽን ተሰርቷል ተብሏል። ይህ አገዛዙ ጦርም አገዛዙ አለኝ የሚለውን መሳሪያ ይዞ ፋኑን እየተቀላቀለ ነው። ዝርዝር ከጎጃም ይዘናል። ሸዋ ላይም የሚሊሻ ኃይል ያላሰበው ምትገጥሞታል። የፋኑ ኃይሎች በያዙት ደፈጣም የአገዛዙን ጦር እንደ ቆሎ ቆርጥሞታል፣ ነው የተባለው። ዝርዝር ዘገባ ይዘንበታል። በሌላ በኩል የራሷ እያረረባት የሰው ታማስላለች እንዲሉም ጠቅላይ ሚኒስትር አብይ አህመድ በይፋም ኤርትራን ሉዓላዊነት የሚዳፈር ከባድ ንግግር አድርገዋል ተባለም። የብልጽግና ኃይሎች አሰብን እንዳንይዝ አማራው እንቅፋት ሆነብን ሲሉም ተደምጠዋል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ አርስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁ ይቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። የራሷን እያሳረረች የሰው የምታማስለው የብልጽግና ኢትዮጵያ ነገር አሰብ ላይ የኮሪደር ፕሮጀክት እንሰራለን አሰብ በረሃማ እንደመሆኑ መጠን ዛፍ ተክለን ለኑሮ ምቹ አድርገን አስውበን ገንብተነው ብዙ ሰዎች እንዲኖሩበት እናደርጋለን ሲሎን ጠቅላይ ሚኒስትር አብይ አህመድ በትላንትና ወዲያም የተፎካካሪ ፓርቲዎች ስብሰባ ላይ ቃል በቃል ተናገሩ። በዚህ ስብሰባ ላይ አሁን ላይ ኢትዮጵያ ውስጥ ካሉ ፓርቲዎች አቋም ላይ ነው የሚባለው፣ ኢህፓን ስብሰባውን ረግጦ መውጣቱም ታውቋል። ፓርቲው ስብሰባውን ጥል የወጣበት ሀሳብ እንዳይሰጥ በጠቅላይ ሚኒስትር አብይ አህመድ እድል በመነፈጉ ሲሆን ከዚህ ቀደም በተደረገ መሰል ስብሰባ ላይ የፓርቲው ተወካይ የሰነዘረችውን አስተያየት ጠቅላይ ሚኒስትሩን ክፉኛ ማበሳጨቶም የሚታወስ ነው። ይህ በእንዲህ እንዳለን ግንባታው እክል የገጠመው ቅዠታዊ ሀገር ጠቅላይ ሚኒስትር አብይ አህመድና የአገዛዙ ሰዎች ኤርትራን እንቦለሌ መ ዞር ከጀመሩም ከርመዋል። የነሱ ህልም ቢችሉም ከመሻሻ የነቀሉትን ዋርካ አስመራ ላይ መትከል ነበረም። አዲግራትን አዲግራት የትባል ነበር እንዳሉት ቀይ ባህር ላይ ኢሬቻን እናከብራለን የሚለውን የብልጽግና የኦሮሞማ የተስፋፊነት ጨፍላቂነት ባህሪም እንዳይሰምር ያደረገ አንድ ኃይልና ህዝብ አለ ሲሉም የብልጽግና ካድሬዎችና የብልጽግና ባለስልጣናት አምርረው ይናገራሉ። የብልጽግና ኃይሎች ሰሞኑን ይህንን ህዝብና ኃይል ደጋግመው ስሙን እያነሱም ሲረግሙት እየዋሉ እንደሆነም ሰምተናል። ኃይሉና ህዝቡ አማራ ሲሆን ኃይሉ ደግሞ የምስራቅ አፍሪካን የኃይል አሰላልፉ ውስጥ በውላይን ውስጥ የገባው የፋኖ ኃይል ነው። ይህ ብልጽግና ሰዎች ሰሞኑን እያሉ ያሉት የአማራ ወጣቶች ፈጽሞ ለወደብ የመዋጋት ፍላጎት አለመኖሩ ብቻ ሳይሆን ከኤርትራ ጎን የመሰለ ፍላጎት አላቸው የሚል የግምገማ ድምዳሜ ላይ ደርሰዋል። ይህ ደግሞ የኦሮሞ ብልጽግና ሰዎችን ቅቤያቸው ከአናታቸው እስኪተን ድረስ ቅዱስ እጅጉኑም ብስጭት የፈጠረባቸው ነው ተብሏል። ለዚህ ብስጭታቸው ዋነኛው ምክንያት ደግሞ ኢትዮጵያን እንደ ቂጣም ቀርድዶም ኤርትራን ገምዶም በሌሎች ደም መፍጠር እየታሰበች ያለችው ታላቋን ኦሮሚያን ከባድ እክል ስለገጠማት ነው። እናም አሁንም በተለያዩ መድረኮች የተደረጉ ቅስቀሳዎች ፍሬ አላፈሩላቸውም። የከሸፈውም ካድሬዎቻችን ራሱ በሐሳቡም ስላላመኑበት ነው። እናም በቀጥታ ስርጭትናም ከፌዴራል በሚላኩ ሰዎች ቀስቀሳ ይደረግ ማለታቸውም ተሰምቷል። በነገራችን ላይ ይህንን የምንለው መሄድ የፈለገን የሚጋተት የኢትዮጵያ ትውልድ አካል ሆነን ሳይሆን መብላቷን ሳታውቅ እጇን መታጠብ ገርሞን ነው። ለዚህም ነው ጠቅላይ ሚኒስ ሩ በየመድረኩም አሰብ አሰብ እያለውም የኤርትራን ሉዓላዊነት የሚጋፉት። ይህ በእንዲህ እንዳለ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ሪፖርት አመላከተም። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገራት መካከል ቀዳሚ ደረጃ ስትይዝ ከዓለም 53ተኛ ደረጃ ላይ መቀመጧን ሪፖርቱ አመላክቷል። የዓለማችን ትልቅ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ፣ ኑሮም ተወዶባቸዋል ሲል ሪፖርቱ ገልጿል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን፣ ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛ ነው ተብሏል። በሀገሪቷ የሚታየው የሸቀጦች ዋጋ ውድነት በኑሮ ውድነት ደረጃ አንደኛ ደረጃን እንደ ዝ ምክንያት መሆኑን ተገልጿል። ይህም በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጫቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን ኤፒኢኒውስ ኒውስ ዘግቧል። ኢትዮጵያ ከአፍሪካ በኑሮ ውድነት ቀዳሚ ሆናለች። የኢትዮጵያ ሕዝብ ራበን ጠማን እያለ ሲጠይቅ ግን ጠቅላይ ሚኒስተሩ የሚሰራውን ለውጥ ማየት የሚያቀተው ኋላቀርና ማገናዘብ የማይችል ሲሉም ሕዝቡን እንዲሰድበውታል። በተለይ እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማህበረሰብ ደግሞ ሲኖር አሁን በቀጥታ ከአማራ ክልል ወዳገኘዋቸው የጦር ግንባር መረጃዎች አልፋለሁ። በምዕራብ ጎጃም ዞን ቁጭ ከተማ ላይ ሰፍሮ ከነበረው የአገዛዙ ኃይል መካከል ስምንት ወታደሮች ብሬን ስናይፐርን ጨምሮ ሙሉ ትጥቃቸውን እንዲያዙ ፋኖን ተቀላቀሉ። አፋባሃ በጎጃም ቀጠና በሚያካሄደው ስቦ ማስከዳ ስራ የአገዛዙ ወታደሮች የተቀላቀሉት አምስተኛ ክፍለ ጦር ስር የሚገኘውን ቡሬ ዳሞት ብርጌድን ነውም ተብሏል። ወታደሮቹ አንድ ብሬን፣ አንድ ስናይፐር፣ ስድስት ክላሽንኮቭ መሳሪያ ይዘው ነው ፋኖን እየተቀላቀሉ። በተያያዘ ዜና በትላንትናው ዕለት ከቡሬ ዳሞት ብርጌድ ከአባይና መርከብ ሻለቃ በተወጣጡ ኃይል በምክትል ወታደራዊ አዛዥ መሪነት በኮማንዶ በልጣል የተመራ ተመራ አውደ ውጊያም አመርቂ ድል ተመዝግቧል ሲሉም የፋኖ ኃይሎች አስታውቀዋል። በዚህ ውጊያ ከወደ ፋኖ በኩል ምንም አይነት ጉዳት አልደረሰምም የተባለ ሲሆን፣ በብልጽግና አገዛዙ አገልጋይ ኃይል በኩል ግን በርካታ ወታደሮች ሙትና ቁስለኛ መደረጋቸውን ነው የፋኖ ኃይሎች እየገለጹ። ይህ በእንዲህ እንዳለ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ከሁለት ቀን በፊት የአገዛዙን ጥርቅም ከፍተኛ ሽንፈት አከናድቦት ማባረሩ የማይካድ ሀቅ ነው። ይህንን ሽንፈት ለመሸፋፈን የአገዛዙ ጦር ገበሬ ከተማ ለመግባት ቢሞክርም በአረንዛው ጎንቻ ነበልባሎች እቅዱ ሳይሳካም እግሪያው ጭን ብሎ ፈርጥጦም ዳግም እንዲሄድ መደረጉ ነው የተገለጸው። በዚህ ውጊያ በርካቶችን በመደምሰስና ቀሪዎቹን በማክሰል የፋኖ ኃይሎች ሰባዊና ምቁሳዊ ኪሳራ በብልጽግና ኃይል ላይ ማድረሳቸው ነው የተነገረው። በተመሳሳይ በቀኝ ጌቴ ወፍቴ ንጉስ ስድስተኛ ክፍለ ጦር ቀስተ ደመና ብርጌድ በብልጽግና ኃይል ላይ መጠነ ሰፊም ጥቃት ማድረስ ችላለች። ይህ በእንዲህ እንዳለም የብልጽግና ኃይል በይፋ ፋኖን መቀላቀሉንም ተያይዞታል። የራስ ቢት ወደድ መንገሻም አቴ ከማምስተኛ ክፍለ ጦር ቀዩ ስናይፐር ቡሬዳሞት ብርጌድ ገብቷል። አፋ ባሃ የራስ ቢት ወደድ መንገሻም መንገሻ ከማምስተኛ ክፍለ ጦር አካል የሆነው ቡሬ ዳሞት ብርጌድ ገና ስሙ ሲጠራ የብልጽግና ኃይል ይርዳል ይባልለታል። የብልጽግና ኃይል ወንበርማ ወንበርማ ብርጌድ ላይ እንደ ቅጠል መርገፉን የብልጽግና አሉ የሚባሉ አመራሮችን ከፍተኛ ፍርሃት ውስጥ ናቸው። የብልጽግና ጦር ተሰላሽቷል፣ ተስፋም እንደቆረጠ ነው። በትላንትናው ዕለት ቡሬ ቁጭ ከተማ ቀዩን ስናይፐር ይዘው ቡሬ ዳሞት ብርጌድ ሰፊ ሻለቃን የተቀላቀሉት የስድስተኛ እዝ ሰባ አምስተኛ ክፍለ ጦር አንደኛ ሻለቃ አራተኛ ሻምበል ጋንታ አንድ ድሽቃ ምድብተኛም ሙሉ ቀን ታደሰንና በዓለም አየው ያረጋገጡትም ይህንን ነው። አዋጊ ይቀያይራሉ፣ ይፈራሉ። ፈቃድ የለም፣ ሲቪል ልብስ መቀየር የለም። ከፍርሃታቸው ብዛት ብቻ በጣም ተፈርቷል ጦሩ ጉዳይ ላቸው መውጣት ሁሉም ይፈልጋል ነው ያሉት። እነዚህ የከዶም የቀድሞ የመከላከያ ሰራዊት ይችን ቀን ስንጠብቃን ነበር፣ ተሳክቶልን መተናል። ስናይ ፕሪዘን በመምጣታችን ደስተኛን ሲ ተብሎም ተናግረዋል። ሰፊ ሻለቃን ስናይፐሩን ተረክቦም ለልጆቹ ተገቢውን እንክብካቤና አቀባበልም አድርጎላቸዋል። በተመሳሳይ ብዛት ያለው የብልጽግና ኃይል አዲስ አለማየው ሰባተኛ ክፍለ ጦርንም መቀላቀሉም ታውቋል። ይህ በእንዲህ እንዳለም የወረሃላ ከተማ ሁለት ምሽጎች አዳሮን በጎንደር በጋሻው ክፍለ ጦር ተሰባበሩ። ይህ አማራ ፋኖ ብሔራዊ ኃይል አፋባሃ ጎንደር ቀጠናም፣ ዳግማዊ ቴዎድሮስ አምስተኛ ኮረ ጎንደር በጋሻው ክፍለ ጦር ጎንደር ብርጌዳ አካል ሆኖት ናው እንዳርጌና መሬው ሻለቃዎች ምሽቱን ወረሃላ ከተማ ውስጥ የሚገኘውን የብልጽግናን ምሽጎች ሰባብረው እንዳልነበረም አድርገውታል። ከምዕራብ በለሳ ወረዳ ዋና ከተማም አርባያና ደጎማ ከተማዎች መካከል የምትገኘው ወረሃላ ከተማ ከምሽቱ 12 ሰዓት ጀምሮ እስከ ምሽቱ 4 ሰዓት በተካሄደው ላስጨራሽ አውደ ውጊያም የፋኖ ኃይሎች አገዛዙን ወንበር አስጠባቂ ኃይልን ቁም ስቅሉን አብልተው ሳይወድ በግዱም ሁለት ምሽጎቹን ሰብረው እግሪያው ጭኝ ብሎም እንዲፈረጥጥ አድርገውታል። የአገዛዙ ቅልብ ኃይል ሰሞኑን በጎንደር ቀጠና በዳግሜ ቴድሮስ አምስተኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ሲሆን በምሽቱ አውደ ውጊያ የብልጽግና ኃይል አምስቱን በሞት ሰባቱን በጉዳት አቷም ሶስት ክላሽንኮቭ መሳሪያዎችን ከበርካታ ጥይቶች ጋር አስረክቦ ቀጠናውን ለጎንደሬዎች ሰጥቶ ወደ አገኙ አቅጣጫ ዙ 23ና ሞርተር እየተኮሰ ነፍሱን ለማትረፍ ከተማው አለቆም ወደ አርባ ከተ ከተማ ፈርጥጧል። የፋኖ ኃይሎች ከተማዋን እስከ ንጋት 12 ሰዓት ተቆጣጥረው ያደሩ ቢሆንም አሁን ላይ ወታደራዊ ጠቀሜታው ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደ መጡበት በሰላም ተመልሰዋል ሲል የአፋ ባሃ በጎንደር ቀጠና መምሪያም አስታውቋል። ይህ በእንዲህ እንዳለም በመጨረሻም ሰበር ዜና ከፋኖ ጋር ሲሰሩ በነበሩ የአገዛዙ ወታደሮች በተፈጸመ ጥቃት በሸኖ መውጫማ አካባቢም በተፈጸመ የተጠና ጥቃት የአገዛዙ ሁለት መኪና ኦራል ራ ሰራዊት መደምሰሱ ተነገረ። ጥቃቱ የተፈጸመው በውስጥ አርበኞች ነው የተባለ ሲሆን ከሸኖ አካባቢ ከ20 በላይ ሲኖና አይሱዚ መኪና ሲንቀሳቀስ የአብይ አህመድ መከላከያ በኮቱ መስመር ወደ ሀገረ ማርያም መንቀሳቀስ ጀምሮ የነበረ ሲሆን ከዚህ ከ20 መኪና ወደኋላ ሆን ተብሎ የዘገዩ መኪኖች ናቸው በፋኖ የውስጥ አርበኞች እርምጃ የተወሰደባቸው በመኪናው ላይ የተጫኑ የፋኖ የውስጥ አርበኞችና ሹፌሮቹ የፋኖ የውስጥ አርበኞች መሆናቸው ለኦፕሬሽን መሳካት ትልቅ አስተዋጽኦም ነበረው ተብሏል። በዚህም ሹፌሮቹ ሆን ብለው እነዚህን መኪኖች ወደኋላ በማዘግየት ግዳጃቸውን ከተወጡ በኋላ ሰራዊቱም በተዘናጋበት ሰዓት የውስጥ አርበኞቹ በከፈቱት የተኩስ ርምታ በመኪናው ከተጫኑ የአገዛዙ ሰራዊት ውስጥ ለወሬ ነጋሪም እየተረፈ እንደሌለ ነው እየተሰማው። በዚህም ኦፕሬሽኑን ከፈጸሙት የፋኖ የውስጥ አርበኞች ሶስት ሲቆስሉ አንድ አርበኛ የክብር መስዋዕትነት መክፈሉም ተረጋግጧል። መኪናው ላይ የተጫኑ ት ካዝናዎች ሁለት ድሽቃና ሞርተሮች እንዲሁም ከአምሳ በላይ ጥቁር ክላሽና ሌሎች ወታደራዊ ቁሳቁሶችን ይዘው ወደ ጫካ ጉዞ መጀመራቸውም የፋኖ አርበኞቹ ተረጋግጠዋል። ይህ ፋኖ ኃይሎች ባወጡት መግለጫ እንዲህ አይነት በውስጥ አርበኞች የሚሰራ የተጠና ኦፕሬሽን ተጠናክሮ ይቀጥላል ሲሉም ገልጸዋል። በመጨረሻ ህብረተሰቡ በተለይ ህዝበ ሙስሊሞ ከፋኖ አመራር ጋር ቆይታ አድርጓል ከፍተኛ የፋኖ አመራር የሆነው ዶክተር አቡበከር ይናገራል ፋኖን ከእስልምና ሃይማኖት ጋር ለማጋጨት ለምን ተፈለገ እስልምና በዚህ አገዛዝ ያገኘው ልዩ ጥቅም ምንድን ነው በሚሉ እንዲሁም በተለያዩ ጉዳዮች ላይ የፋኖ አመራሩ ለህዝበ ሙስሊሙም ማብራሪያ ሰጥቷል በቪዲዮም ተመልክተን እንመለስ ዶክተር የተቀደሉ ሴቶች 561 ላይ በጅምላ ተጨፍጭፈው በእግር በግሪደር የተቀበሩበት የአራት አመት ልጅ ወላይ ሁለተኛ አማራ አልሆንም እያለች በቆንጫራ ተጨፍጭፋ የሞተችበት እጅና ተቆራርጦ ወደቀ። ቤተሰባቸውን በአግባቡ ያልተቀበረ ቤተሰባቸውን ለአመታት የለፉበትን ንብረታቸውን ጥለው የመጡት ህመም ይብሳል፣ ይዘውት ከሚመጡት አካል ነው። ሙስሊም ማህበረሰብ የዚህ መንግስት ተጠቃሚ ተደርጎ እንዲሳል መንግስት እየሰራበት ነው። ከማንነቶቻችን ሁሉ ተመርጦ አማራ መሆናችንን መርጠው ስለሚገድሉ ባገኙብን ቦታ ሁሉ ለዚህ መንግስት ፈጽሞ አገልጋይ መሆን አይኖርብንም። ባርነት እንኳን የምንቀበል ከሆነ ለአንዱ አምላካችን ብቻ ነው ባርነትን የምንቀበል በተለይ እምነታችንን በተመለከተ ምናሩ ለብልጽግና ጉዟችን እንቅፋት የኦርቶዶክስና የእስልምና ቤተ እምነቶች ናቸው። ስለሆነም አሁን ያለው መጅሊስ ንኛውም የብልጽግና ባ በላቀ ሁኔታ ለኦሮሞ ስል ጥቅም እየሰራ ይገኛል። የሙስሊሙ ና የሚመራበት መጅሊስ እንዲሆን የምንጠብቀው ምንድን ነው? የሙስሊሙ ማህበረሰብ ከጃሃነም እሳት የሚድንበትን በጀነት የሚበጣበትን ህይወት እንዲኖር ያመቻቻል ብለን ነው የምንጠብቀውግን እስልምና በታሪካችን ነቢዩ ሰለላሁ ዓለይሂ ወሰለም ከመካ ወደ መዲና ሂጅራ ባደረጉበት ወቅት መዲና ላይ የመዲና ህገ መንግስት የሚባል አቋቁመው ነበር። ያ ህገ መንግስት አይሁኖች አሉ፣ ክርስቲያኖች አሉ፣ ሙስሊሞች አሉ። በነገራችን ላይ ከጀሃነም ድነን ወደ ጀነት እንገባ ዘንድ ነባራዊውን የዓለም ሁኔታ ማወቅ በጣም ይጠይቃል እና መራ አሚንኩም ሙንከረን ፈሊበሚኑ ቤዲ

ከእናንተ ውስጥ መጥፎ ስራ ሲሰራ ያየሰው በእጁ ያንን መጥፎ ነገር ያስቁኑ ከፊትለ ስተቲ ቢቢሳኒ ባይችል ደግሞ በእጁ ማስቆም ያልቻለ በምላሱ ተናጎ ያስቁ መጥፎን ነገር ይ ከፊትለ ስተቲ በጅጠቢ ቀልቢ ወሃዳ አዳፉ ኢማን ይላል። መጥፎን ነገር አይቶ በእጅ ማስቆም ይመራ ኢማን ነው። በብላስ ተናክሎ ማስቆሩ መካከለኛ የሚያን ነው። በቀልብ መጥራት ደግሞ ዝቅተኛ የሚሆን ደረጃ ነው ያለ እንግዲህ። እኛ በመጥፎ መከልከልና በመልካም ማዘዝ የታዘዝ ምግማ እንደመሆናችን በዘመናችን የሚሰሩ ሙንከራት ስፍር ቁጥር የላቸው። በጣም የሚያሳዝነው መልኩ ደግሞ ይህንን ማህበረሰብ እንመረዋለን፣ እናስተዳድረዋለን በሚሉት አካላት ነው። በጣም ትልቅ የሚባሉት ሙንከራት በአሁኑ ዘመን እገታ ብትሉት ዝርያ ብትሉት ማህበረሰብ ላይ የሚመጣ መከራ ሁሉ እናስተዳድረዋለን በሚባል ስርዓት ነው የሚደርሱ። ያለ ይባስ ብሎ በተለይ በተለይ ከሃይማኖታችን ጋር የሚያያዘው በቅርቡ ምን የሚል መረጃ ወጥቶ አይመስላችሁ? ጅማ ላይ ይህንን መንግስት ስርዓት የሚመሩት አካላት በድብቅ ስብሰባ ባደረጉበት ሰዓት ባለፉት ስድስት ዓመታት ምን መልካም ስራዎች ሰራን ወደፊትስ ምን ስኬታማ ስራዎች ይሰራል ወደፊትስ ምን መስራት አለብን ብለው ባደረጉት ግምገማቸው ምናሉ? አሉ የተለያዩ ክልሎችን ሃይማኖትን በተመለከተ በተለይ እምነታችንን በተመለከተ ምን አሉ ለብልጽግና ጉዟችን እንቅፋት የኦርቶዶክስና የእስልምና ቤተ እምነቶች ናቸው። በተጠና መንገድ በተሰራው የላቀ ስራ የመጅሊሱ አመራር እኛ ባቀድነው መሰረት እንዲመረጥና ሰላማዊ የስልጣን ሽግግር እንዲካሄድ ተደርጓል። ስለሆነም አሁን ያለው መጅሊስ ከማንኛውም የብልጽግና አባል በላቀ ሁኔታ ለኦሮሞ ህዝብ ጥቅም እየሰራ ይገኛል። የሙስሊሙ ኡማ የሚመራበት መጅሊስ እንዲሆን እኛ የምንጠብቀው ምንድን ነው? የሙስሊሙን ማህበረሰብ ከጀሃንም እሳት የሚድንበትን ለጀነት የሚበቃበት ህይወት እንዲኖር ያመቻቻል ብለን ነው የምንጠብቀው። ግን የጥቂት ፖለቲከኞችን የግል ፍላጎት ለመሙያ ዓለማዊ ጥቅም ለማሙያ ሲባል የነሱን ስራ እንዲሰራ በተዘዋዋሪ መንገድ በቁጥጥር ስር ውሏል ማለት ነው፣ እና ይህ ስርዓት እኛ ናዝሮ በምንገብረው ግብር ባሪያ ከማድረግ በላይ የሃይማኖት ተቋማቶቻችንን ተቆጣጥሮ የበለጠ ወደ ባርነት ውስጥ የማስገባት ስራ ይሰራል። እኛ ደግሞ ባርነት እንኳን የምንቀበል ከሆነ ለአንዱ አምላካችን ብቻ ነው ባርነትን የምንቀበል። በዚህ አጋጣሚ ንቃተ ህሊናችሁ ለመጨመር ይጠቅም ዘንድ ለመናገር የምፈልገው ነገር ምንድን ነው? የሰሜኑ ጦርነት ከዚህ በፊት በተካሄደበት ጊዜ አሁን ያለው ስርዓት የአማራው ማህበረሰብ ነበረ እንደ ዋሻ ተጠቅሞ ጦርነቱን ለማሸነፍ ሲሰራ ነበር። በአሁኑ ሰዓት ደግሞ ጠቅላይ ሚኒስትር የሚባለው የአገሪቱ ዋና መሪ ሙስሊሞች ባሉበት ቦታ ሁሉ ኢፍጣር በሚል ሰበብ ጭራሽ ሃይማኖቱን የማይወክል ሰው የኛ ሃይማኖት የዚህ መንግስት የጀርባ አጥንት እንደሆነ ለማሳየት ሃይማኖታችን ከሌሎች ሃይማኖቶች ጋር እንዲካረር የሚሰራው እና ሌሎች የጦርነት ድርጊቶች ይጀምራሉ። እንደምታውቁት እኛ በድ ወገደባ መሰረት የምንኖርበት ምክንያት ወለጋ ላይ ሰምታችሁ ይሆናል መቼስ የአራት አመት ልጅ ወላ ሁለተኛ አማራ አልሆንም እያለች በቆንጨላ ተጨፍጭፋ ተራ የሞተችበት በአላህ ቤት ውስጥ ማንም አይነት ካንን ተሰብስበው ተሰብስቦ ሴቶች ሲቆች 50 60 አንድ ላይ በጅምላ ተጨፍጭፈው በግሬደር የተቀበሩበት፣ ይገርማችኋል። እዚህ አካባቢ ሕክምና በሚሰራበት ጊዜ ከዛ ተፈናቅለው የመጡ ሰዎች አትም ያቀርቡ እነዛ ሰዎች የሚሰማቸው ህመም ከአካላዊ ህመማቸው ሊታከሙ ከመጡት የአካል ህመም በላይ እዛ አሳልፈው የመጡት እጅና ሁሉ ተቆራርጦ የወደቀ ቤተሰባቸውን በአግባቡ ያልተቀበረ ቤተሰባቸውን ለአመታት የለፉበትን ንብረታቸውን ጥለው የመጡት ህመም ይብሳል፣ ይዘውት ከሚመጡት አካል ነው እና ሙስሊሙ ማህበረሰብ የዚህ መንግስት ተጠቃሚ ተደርጎ እንዲሳል መንግስት እየሰራበት ነው። ይህንን የሚያደርገው ደግሞ የራሱን እድሜ ለማራዘን ሲል በሃይማኖቶች መካከል ለመፍጠር በሚፈልገው ተንኮል ምክንያት ነው እና እኛ ለዚህ ተቀፈን ለዚህ መንግስት ፈጽሞ አገልጋይ መሆን አይኖርብንም። እኛ እስልምና በታሪካችን ነቢዩ ስለላ ሰለም ከመካ ወደ መዲና ሂጅራ ባደረጉበት ወቅት መዲና ላይ የመዲና ህገ መንግስት የሚባል አቋቁሞ ነው። ያ ህገ መንግስት አይሁዶች አሉ፣ ክርስቲያኖች አሉ፣ ሙስሊሞች አሉ። እነዚህ ሶስት እምነቶች አንድ ላይ ሆኖ ተከባብረው ከጠላት ራሳቸው እንደምነታቸውን ጠብቀው የሃይማኖት ነጻነት ኖሮበት የሚኖሩበት ህገ መንግስት ነበር። ለምን ሰላ አይሰለም የተሰራው ህገ መንግስት ማለት ነው። እና እኛም የምንፈልገው መንግስት ከማንም ጋር የሚያጋጨን ሃይማኖታችንን የሚጠቀምበት ሳይሆን የኮንትራት ቅጥረኛችን ስለሆነ በምንገብረው ግብር ህዝባዊ መሰረተ ልማቶችን እያሟላ ሰብአዊ እኩልነታችንን የእምነት እኩልነታችንንና ደህንነታችንን የሚጠብቅ እንጂ ሃይማኖታችንን ለየትኛውም አይነት ቁሳዊ ዓለማዊ ጥቅም እንዲያውሉት ስለማንፈልግ እና በዚህ ትግልም ውስጥ ሙስሊሙ ማህበረሰብ የድርሻውን እየተወጣ መሆኑን ይታወቅ ዘንድና እናንተም በዚህ አካባቢ ወንድሞቻችን አሉ፣ በዚህ ትግል ውስጥ ያሉ ይህ ማህበረሰብ የቻለውን ያክል ለዚህ ለእኛ ነፃነት፣ ለእኛ ደህንነት ከማንነቶቻችን ሁሉ ተመርጦ አማራ መሆናችንን መርጠው ስለሚገድሉን ባገኙብን ቦታ ሁሉ ለእነዚህ ወንድሞቻችን የቻላችሁትን ገዛ እንድታደርጉላቸው ያለውን ሙእሚን ነቂ መሆን አለበት። በነገራችን ላይ ከጀሃነም ወደ ጀነት እንገባ ዘንድ ነባራዊን የዓለም ሁኔታ ነው ማወቅ በጣም ይጠይቃል። እና አንዳንድ ጊዜ የተሳሳተ መንግስት የኛ መንግስት መስሎን ከድጋፍም ከምንም እንድንቆጠብና ታሪካዊ ስህተቶችን እንዳንሰራ ለማለት ነው ዛሬ ፊት ለፊታችሁ የቀረብኩት። እጅጉን ስራ አዳመጣችሁኝ። በጣም አመሰግናለሁኝ። በድጋሜ አመሰግናለሁ።